የዳበረ ባህልና እሴት ካላቸውና በዓለም አቀፍ ደረጃ ተመዝግበው እውቅና ካገኙት ከማይዳሰሱ ቅርሶች መካከል የፍቼ ጨንበላላ በዓል ዋነኛው ነው። ይህን ትልቅ በዓል የአዋሳ ዩኒቨርስቲ በደማቅ ሁኔታ አክብሯል። ከተለያዩ ቦታዎች ጥሪ የተደረገላቸው እንግዶች፣ የዩኒቨርስቲ ተማሪዎችና መምህራን፣ አመራርና ሰራተኞች በጋራ በመሆን በሚያከብሩበት ጊዜ የአዋሳ ዩኒቨርስቲ ፕሬዚዳንት ዶክተር ችሮታ አየለ እንዳሉት የሲዳማ ሕዝብ ከጥንት ጀምሮ በራሱ ዘመን አቆጣጠር ፍቼ ጨንበላላን የሚያከብር ሲሆን ይህም ተለምዳዊ የዘመን ቀመር አሰራር ከዘመናዊ ጋር የተዛመደ እና የሲዳማ አባቶች ምሁር መሆናቸውን የሚያሳይና የሚያመላክት ነው ብለዋል። ይህ የፍቼ ጨንበላላ የዘመን መለወጫ እና አጠቃላይ የአመታት መቁጠሪያ ከሉናር ኢክሊፕስ ወይም ደግሞ ከጨረቃ እና ከዋክብት አጠቃላይ ስርጭት ጋር ልምድ ባላቸው የሀገር ባህል ሽማግሌዎች እና በልዩ ሁኔታ ደግሞ ይህንን የሚያውቁ ዕውቅ የማህበረሰብ ክፍሎች የሚደረግ ነው። ስለዚህ በዚህ አጋጣሚ አባቶቻችን ከዘመናት በፊት የከዋክብት ተመራማሪ አስትሮኖመሮች ነበሩ ናቸው ማለት ይቻላል። የሀዋሳ ዩኒቨርሲቲ ጥናትና ምርምር ከሚያደርግባቸው ጉዳዮች መካከል የፍቼ ጫምባላላ በዓል መሆኑን የጠቀሱት ዶክተር ችሮታው በተባበሩት መንግስታት፣ የትምህርት የሳይንስና የባህል ማዕከል በዩኔስኮ መመዝገቡ ብቻውን ዋስትና ስለሌለው ባህሉ እንዲጠበቅ ዩኒቨርሲቲው ልዩ ድጋፍ ያደርጋል ሲሉ ገልጸዋል። እንደ ዩኒቨርሲቲ የምናደርገውን አስተዋጽኦ የምንቀጥል ሲሆን ባህላት በዩኔስኮ መመዝገባቸው ብቻ ለመቆየታቸው ዋስትና ይሆን ባህል ተጠብቆ በየጊዜው እሴቱ እየዳበረ ሄዶ በየጊዜው በሚደረጉ የዩኔስኮ የፍተሻ ሂደቶች ውስጥ ባህሉ ተጠብቆ እንደቆየ ማስመስከር የበለጠ በሳይንሳዊ መንገድ ባህሉን አዳብሮ ሰንዶ መያዝ እጅግ የሚያስፈልግ ጉዳይ ነው። የዩኒቨርስቲው መምህርና የሲዳማ ጥናት ተቋም ኃላፊ ዶክተር ስዩም ዮንኩራ በበኩላቸው የአገር በቀል እውቀቶችን ለማሳደግ የሀዋሳ ዩኒቨርስቲ ከሚያከናውናቸው ጥናትና ምርምር መካከል የዘመን ቀመር ባህላዊን ዘዴ ወደ ሳይንሳዊ ዘዴ በመቀየር እየሰራ ነው ብለዋል። የአገር በቀል እውቀትን ለማሳደግ የሲዳማ ጥናት ተቋምን እንዲመሰረት አድርገዋል። ስለዚህ ከምንሰራቸው ስራዎች ባህሉን በሚመለከት ባህላዊ መድኃኒቶች የአገር በቀል እውቀት ጋር የተያዙ ከሳይንስ ጋር እንዲገናኙና በሳይንስ እንዲጠናከሩ ለማደግ ለመቆየት ዘላቂ ሊሆኑ የሚችሉት በሳይንስ ሲደገፉ በጥናት ሲደገፉ ስለሆነ እነዚህን ነገሮች ነው ስናደርግ የቆየ ነው። ያነጋገር ናቸው የሲዳማ ፎ የአራተኛ ዓመት ተማሪ አስፋው ለማና የአምስተኛ ዓመት የሕግ ትምህርት ተማሪዋ መስታወት በቀለ በሰጡን አስተያየት የፍቼ ጫምባላላ በዓልን ከሀዋሳ ዩኒቨርሲቲ ማህበረሰብ ጋር በጋራ ማክበራችን ልዩ ስሜትና ደስታን ፈጥሮብናል ብለዋል። ከዚህ በፊት ያው ቤት እያለሁ ከቤተሰቦች ጋር ነበር በዓሉን ስናሳልፍ የነበረው። አሁን ያለውን ደግሞ ልዩ የሚያደርገው ሁሉም ብሄር ብሄረሰብ አንድ ላይ ተሰብስቦ ከጓደኞቻችን ጋር ሁሉንም ባማከለ መልኩ የምናከብረው ስለሆነ ልዩ ነው። በጣም ደስ ይላል። ይሄ ፊቼ ጫምባላላ ማለት ያው በጣም ደስ የምል በዓል ነው። ለሰው ልጅም ለእንስሳም በጣም ፕሮቴክት አለው፣ ይጠብቃል። ደስ የምል ቫሌው አለውና በጣም ደስ እያለን ነው የምናከብረው። የፍቼ ጫምባላላ በዓል ከሲዳማ ብሔር አልፎ በመላው ዓለም የሰው ልጆች ወካይ ቅርስ ሆኖ በዩኔስኮ መመዝገብ የቻለ የሀገራችን ሀብት ነው።